ስራችን ሁሉ የተከናወነልን አንተ ስለረዳሃን ነው። ትንቢተ ኢሳይያስ ምዕራፍ 26 ቁጥር 12። ብፁዕ ወቅዱስ አባታችን፣ ብፁዕ ዋና ጠቅላይ ስራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን ሊቃነ ጳጳሳት፣ ክቡራን የጠቅላይ ቤተ ክህነት ምክትል ስራ አስኪያጆች፣ ክቡራንና ክቡራት የዚህ ታሪካዊ ጉባኤ ተሳታፊዎች በመጀመሪያ የአባቶቻችን አምላክ ልዑል እግዚአብሔር በዚህ በአርባ አራተኛው ዓለም አቀፍ አጠቃላይ የሰበካ መንፈሳዊ ጉባኤ በበጎ ፈቃዱ ስላገናኘን ስሙ የተመሰገነ ይሁን እያልኩ በ2017 ዓ.ም በሰሜን ሸዋ ደብረ ብርሃን ሀገረ ስብከት የተከናወኑ ዋና ዋና የስራ ክንውኖችን ለዚህ የተከበረ ጉባኤ ሳቀርብ በታላቅ ትሕትና እጅ በመንሳት ነው። ከሁሉ በማስቀደም መስከረም 21 ቀን 2018 ዓ.ም በሀገረ ስብከታችን በምንጃር ወረዳ በአረርቲ ደብረገነት ቅድስተ ማርያም አዲስ እየተሰራ ባለው ግዙፍ ህንጻ ቤተ ክርስቲያን ውስጥ ለፊኒሽንግ ስራ የተዘጋጀ የእንጨት መወጣጫ ተደርምሶ በህይወትና በአካል ጉዳት የደረሰብን ድንገተኛ አደጋ አሳዛኝና ልብ ሰባሪ ነበር። በመሆኑም ከብጹዕ ቅዱስ ፓትርያርካችን ጀምሮ ብጹዓን ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት፣ የሃይማኖት ተቋማት ፎረም፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን፣ ከፌዴራል ጀምሮ መንግስታዊና መንግስታዊ ያልሆኑ ተቋማት ላደረሳቸውን የሐዘን መግለጫ በአካልና በስልክ ከጎናችን ለነበራችሁ ሁሉ በቅድስት ቤተ ክርስቲያናችን ስም አክብሮታችን እየገለጽን ይህ የተከበረ ጉባኤ ምስጋና ያቀርብልኝ ዘንድ በታላቅ ትህትና እጠይቃለሁ። እንዲሁም ለሞቱ ወገኖቻችን ረፍተ ነፍስን፣ ለተጎዱ ምህረትን፣ ላዘኑ መጽናናትን እግዚአብሔር ይሰጥልን ዘንድ ይህ ጉባኤ በጸሎት እንዲያስብልኝ በታላቅ ትህትና ማሳሰብ እፈልጋለሁ። የሰሜን ሸዋ ሀገረ ስብከት በታላቁ የጸሎትና የልማት አባት በብፁዕ አቡነ ቀሌምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ጥበብ የተሞላበት አመራር የሚመራ አንጋፋ ሀገረ ስብከት ነው። ሰሜን ሸዋ የፈላስፎቹ ነገሥታት መናገሻ የታሪክ መነሻና ማጣቀሻ ዳግማዊት ንቅያን ተክታ ኃይለ ወንጌልን ተጫምታ የወንጌል ፍሬ የታየባት ኃይል መላእካዊና እምነት አብርሃም አብርሃማዊ ያልተለያት የባለ ብዙ ታሪክ ባለቤት ናት። የሀገረ ስብከቱ መቀመጫ ከአዲስ አበባ 130 ኪሎ ሜትር ርቀት ላይ የምትገኘው የብርሃን አምባ ደብረ ብርሃን ከተማ ናት። በሀገረ ስብከቱ ስር 31 ወረዳዎችና አራት ክፍላተ ከተሞች፣ 49 ገዳማት፣ 2221 አድባራት፣ በአጠቃላይ 2270 አብያተ ክርስቲያናት ይገኛሉ። ሀገረ ስብከታችን ባሳለፍነው የበጀት ዓመት ስልታዊ ዕቅድን መሰረት በማድረግ በጸደቀ በጀት በታወቀ የሰው ኃይል ተደራጅቶ ከዋናው መስሪያ ቤት የሚላኩ ፖሊሲዎችንና መመሪያዎችን በመተግበርና በማስተግበር ጠንካራ ስራ ሰርቷል። በሀገረ ስብከታችን የተከናወኑ አጠቃላይ ስራዎች በብፁዕነታቸው አርቆ አሳቢነትና ረፍት አልባ መሪነት የተከናወኑ ሲሆን ስራቸውንና ሐዋርያዊ ጉዟቸውን በሪፖርት መገደብ ባይቻልም ተጠቃሽ ሆኑ ዋና ዋናዎቹን ለመጥቀስ ያህል በሀገረ ስብከቱ ላሉ የየክፍላት ኃላፊዎች የስራ መመሪያ ስልጠና በመስጠት ከወረዳ እስከ አጥቢያ ለአገልግሎት ምቹና ምቹ ባልሆኑ መድረኮች ላይ በመገኘት አባታዊ መመሪያና ቃለ በረከት ሰጥተዋል። ምዘናውን ላለፉ ለ3000 ደቀ መዛሙርት ዲቁና፣ ለ350 ዲያቆናት ቅስና፣ ለ6 አበምንኩስና ሰጥተዋል። ለ24 አጥቢያዎች የአዲስ ቤተክርስቲያን ትክል፣ ለ104 የግንባታ ፈቃድ ሰጥተዋል። በአዲስ የታነጹ 19 አብያተ ክርስቲያናትን ባርከው መርቀዋል ለ9 አብያተ ክርስቲያናትና የሁለገብ ህንፃዎች ግንባታ የመሰረት ድንጋይ አኑረዋል በደብረ ብርሃን በአጣይና ሸዋ ሮቢት ከተሞች በአረጋውያና የህፃናት መርጃ ማዕከላት በአካል በመገኘት ከማጽናኛ ትምህርት ጋር ከ200 ሺህ ብር በላይ በገንዘብና የአይነት ድጋፍ አድርገዋል ለ480 የአብነት መምህራንና ደቀ መዛሙርት በአብነት ትምህርት ቤት መማር ማስተማር ዙሪያ ስልጠና ተሰጥቷል በሐዲስ ኪዳን በብሉይ ኪዳን ትርጓሜና በቅዳሴ ማስመስከሪያ ጉባኤ ቤት 71 ደቀ መዛሙር ተመርቀዋል። ለ190 1 ካህናት ስልጠና ተሰጥቷል። ለከታታይ ለተከታታይ 6 ወራት የሰለጠኑ 30 ካህናት ተመርቀዋል። በሀገረ ስብከቱ ሥር በገዳማትና አድባራት በሚገኙ ዘመናዊ ትምህርት ቤቶች ከ10000 1 ስ በላይ ተማሪዎች ትምህርታቸውን ተከታትለዋል። ከ1500 በላይ ተማሪዎች ተመርቀዋል። ለ55 ድጋፍ ለሚያስፈልጋቸው ጓለማውታ ተማሪዎች የነጻ ትምህርትና የትምህርት ቁሳቁስ በሀገረ ስብከቱ ድጋፍ ተደርጓል። ለቅዱስ ሲኖዶስ ሙሉ እውቅና አግኝቶ በደብረ ብርሃን ከተማ ለተቋቋመው የቅዱስ ባስልዮስ መንፈሳዊ ኮሌጅ ከሀገረ ስብከቱ የቢሮ ቁሳቁስና የመጻሕፍት ድጋፍ ተደርጓል። በደብረ ብርሃን ከተማ አፄ ዘርዓ ያዕቆብ አደባባይ ሁለት ታላላቅ መንፈሳዊ ጉባኤያት፣ በወረዳ ዋና ከተሞች 121 ጉባኤያት የተከናወኑ ሲሆን 84 ኢአማንያን የሥላሴን ልጅነት አግኝተው ወደ ቅድስት ቤተ ክርስቲያን ተጨምረዋል። ስምንት ወደ ሌላ ቤተ እምነት ሄደው የነበሩ ወደ ቅድስት ቤተ ክርስቲያን ተመልሰዋል። ከሀገረ ስብከት እስከ ወረዳ ካሉ ሰራተኞች ከደሞዛቸው የስብከተ ወንጌል ተቀናሽ ከ500 ሺህ ብር በላይ ተሰብስቦ ለስብከተ ወንጌል ማስፋፊያ ገቢ ተደርጓል። ስርዓተ ገዳምን በማጠናከር በሀገረ ስብከቱ ስር የሚገኙ ገዳማት በራስ አገዝ ልማት እንዲጠናከሩ ተደርጓል። ለመነኮሳትና መነኮሳያት የሁለት ቀን ስልጠና ተሰጥቷል። በየገዳማቱ የሚገኙ ቅርሶች እንዲጠበቁ ሶስት ሙዚየሞች ተደራጅተዋል። የሰንበት ትምህርት ቤቶች አዲሱ ስርዓተ ትምህርትና የምዘና ስርዓት ተግባራዊ ተደርጓል። በሀገር ውስጥ በጀት የሰንበት ትምህርት ቤቶች መማሪያ መጻሕፍት ተገዝተው እንዲሰራጩ ተደርጓል። ሰላሳ አምስት መስማት የተሳናቸው በቋንቋቸው ተከታታይ ትምህርቶችን እንዲያገኙ በማድረግ ወደ አገልግሎት እንዲገቡ ተደርጓል። 24 አብያተ ክርስቲያናት በአዲስ እንዲተከሉ ተደርጓል። በአብያተ ክርስቲያናት የጋራ ስምምነትና ጥያቄ አንድ አዲስ የወረዳ ቤተ ክህነት ተቋቁሟል። የሁሉም አድባራትና ገዳማት ሂሳብ በቅጽ ሐመርሃ በጥራትና በአግባቡ ተሞልቶ ለመንበረ ለመንበረ ፓትርያርክ ጠቅላይ ጽህፈት ቤት እንዲላክ ተደርጓል። አሃዛዊ መረጃዎች ተሰብስበው በመረጃ ቋት ተደራጅተዋል። በዘላቂ ልማት የቤተ ክርስቲያን የኢኮኖሚ እድገት ለማፋጠን በገዳማትና አድባራት የተለያዩ የልማት ስራዎች ተሰርተዋል። ከአራት ሚሊዮን በላይ የሀገር በቀል ችግኞችና አትክልቶች እንዲተከሉ ተደርጓል። ከአርባ በላይ የልማት ፕሮጀክቶች ፕሮፖዛሎች እንዲህ ጸድቁ ተደርጓል። ለቤተ ክርስቲያን መትከያ ለበዓላት ማክበሪያ ለልማትና መካነ መቃብር ማስፋፊያ የሚሆን ከ181 ሺ ካሬ በላይ ቦታዎች መረከብ ተችሏል። በ2016 ዓም የበጀት ዓመት በደብረ ብርሃን ከተማ ለሀገረ ስብከቱ 100 ሺ ካሬ የጥምቀት ማክበሪያ ቦታ ተሰጥቶ የነበረ ቢሆንም በርቀት ምክንያት የቅያሬ ቦታ ተጠይቆ ከከተማ አስተዳደሩ 150 ሺ ካሬ ቦታ ተረክበናል። ለሰባት አድባራትና ገዳማት ከ22.7 ሚሊየን ብር በላይ የፈጀው የትራንስፈር የኤሌክትሪክ እና የውሃ ዝርጋታ ስራ ተከናውኗል። ከ ከ195 ኪሎ ሜትር በላይ የመኪና መንገድና የድልድይ ግንባታ ስራ ተሰርቶ አገልግሎት እንዲሰጡ ተደርጓል። ሀገረ ስብከቱን ምግባረ ሰናይ ዘርፍ በማጠናከር ለ71 የአብነት መምህራንና በችግር በህመም ላይ ላሉ ወገኖች፣ ለ300 3 ት ደቀ መዛሙርት፣ ለሕፃናትና አረጋውያን መረጃ ማዕከላት ድጋፍ ለሚያስፈልጋቸው ወገኖች ከ21 ሚሊየን ብር በላይ በገንዘብና በአይነት ድጋፍ ተደርጓል። መንፈሳዊ ያንና በጎ አድራጊ ወጣቶች በሚዲያ ባደረጉት የገቢ ማሰባሰብ ቅስቀሳ ለገዳማት ጥገናና ለአብያተ ክርስቲያናት ማሰሪያ የሚውል ከ50 ሚሊዮን ብር በላይ ድጋፍ ተሰባስቧል። በ21 ወረዳ ቤተ ክህነት ስር ለሚገኙ 1824 አገልጋዮችና ሰራተኞች የቅርስ አያያዝና አጠቃቀም ስልጠና ተሰጥቷል። በ14 ወረዳ ቤተ ክህነት ጽፈት ቤቶች ስር በ171 ገዳማትና አድባራት የቅርስ ቆጠራ ተደርጓል። በዋናው መስሪያ ቤት በተዘጋጀው የማህበራት ምዝገባና ቁጥጥር ደንብ መሠረት በክፍል ደረጃ ተደራጅቶ የማስፈጸሚያ ሰነድ ተዘጋጅቶለት የማህበራት ምዝገባ እውቅናና ፈቃድ ተሰጥቷል። ወጥ የሆነ የገንዘብና የንብረት አስተዳደር እንዲሁም የግዢ አፈጻጸም መመሪያ ተዘጋጅቶ በሁሉም ወረዳዎች አድባራትና ገዳማት ተፈጻሚ እንዲሆን ተደርጓል። በሀገረ ስብከቱ የሊቃውንት ጉባኤ በኩል ሁለት መጻሕፍት፣ 27 የመዝሙር ግጥሞች፣ አንድ የመዝሙር ቪሲዲ እርማቶች ተከናውኗል። የሚዲያ የሚዲያና የህዝብ ግንኙነት ስራዎችን በማጠናከር ቤተ ክርስቲያን ገጽታዋ ተጠብቆ ክብሯ ዓለም እንዲንጸባረቅ በጀት በመመደብና የዘርፉን ባለሙያዎች በማደራጀት የተሟላ ስራ ተሰርቷል። በመጨረሻም አብዝቶ የሚዘራ አብዝቶ ይሰበስባል በተባለው ገጸ ንባብ መሠረት ብፁዕ አቡነ ቀሌምንጦስ ለእንቅስቃሴያቸው ኮሽታ ለጸሎታቸው እፎይታ የሌላቸው በአስተሳሰባቸው ምጥቀት በአመራራቸው ስልት ለስራ ባላቸው ፍቅርና ጉጉት ዘመኑን የዋጁ ሰሜን ሸዋን በወንጌል ከፍታ ወደ ተራራው ጫፍ እያዘለቁ ያሉ አባታችን ከሀገረ ስብከታችን የተሰበሰበውን ፍሬ በረከት ብር 36 ሚሊዮን 21289423 ለጠቅላይ ቤተ ክህነት 35% ገቢ የተደረገበትን የባንክ ስሊፕ ለብፁ ዋና ጠቅላይ ስራ አስኪያጅ ይሰጡልኝ ዘንድ በልጅነት መንፈስ ዝቅ ብዬ በታላቅ ትህትና ጠይቃለሁ።